የጌታ ሰላም ሰላምና ጸጋ ይብዛላችሁ። ዛሬም እንደገና መጣው መዝሙር 119 ስምንተኛውን ስታንዛ አብረን እንድንመለከት ነው የመጣሁት። ስምንተኛው ስታንዛ የሄት ስታንዛ ይባላል። ሄት እንደሚታወቀው ከ22ቱ የብራይስጥ ፊደላት ስምንተኛው ነው። የሄት ስታንዛ መዝሙር 119 ከ57 እስከ 64 ድረስ ያለው በዚህ ስታንዛ ውስጥ የተጠቃለለ ስምንት ቁጥሮች ናቸው። በእነዚህ ስምንት ቁጥሮች ውስጥ በጣም አስደናቂ የሆነ ሌላ ምክር አለው ጌታ። እንደገና ክፍሉን ላንብብ፣ እንደዚህ ይላል። ከሐምሳ ሰባት ጀምሮ አነባለው። እግዚአብሔር ዕድል ፈንታዬ ነው፣ ቃልህን ለመታዘዝ ቆርጫለሁ። በፍጹም ልቤ ፊትህን ፈለግኩ፣ እንደ ቃልህ ቸርነትህን አሳየኝ። መንገዴን ቃኘሁ፣ አካሄዴንም ወደ ምስክርነትህ አቀናሁ ትእዛዝህን ለመጠበቅ ቸኮልኩ አልዘገየሁምም የክፉዎች ገመድ ተተበተበብኝ እኔ ግን ህግህን አረሰም ስለ ጻድቅ ስርዓትህ በእኩለ ሌሊት ላመሰግንህ እነሳለሁ እኔ ለሚፈሩ ሁሉ ስርዓትህንም ለሚጠብቁ ባልንጀራ ነኝ እግዚአብሔር ሆይ በምድር በምሕረትህ ተሞላች። እግዚአብሔር ሆይ ምድር በምሕረትህ ተሞላች ስርዓትህን አስተምረኝ። እነኝህ ስምንት ስታንዛዎች ወይም ስምንት ቁጥሮች የኼት ስታንዛ ይባላሉ። በእነዚህ ቁጥሮች ውስጥ በጣም የሚገርም ሌላ ስድስት ነገር አይቻለው። አንድ ጥያቄ ግን ለመጠየቅ አነሳሳኝ በውስጡ ያሉት ቁጥሮች ሳጠናቸው አንድ መሰረታዊ ጥያቄ ጠየቅኩና ለዛ ጥያቄ መልስ እንዲሆኑኝ ከእያንዳንዱ ቁጥር የተመለከትኩትን ሀሳብ ነው በስድስት ነጥቦች ላካፍላችሁ የመጣሁት ጥያቄው እንደዚህ የሚል ነው ይህን ፓሴጅ ስመለከት ስምንቱን ቁጥሮች የኼትን ስታንዛ በቃሉ መሰረት የሚኖር ሰው ምን አይነት ሰው ነው በቃሉ መሰረት የሚኖር ሰው ማን ነው በቃሉ መሰረት የሚኖር ሰው ባህሪ ምንድን ነው? ለነዚህ ጥያቄዎች ስድስት መልሶች አሉኝ ከዚህ ፓሴጅ። በቃሉ መሰረት የሚኖር ሰው ጌታውን ፈንታዬ፣ ርስቴ፣ እድል ፈንታዬ፣ ድርሻዬ፣ ክፍሌ ብሎ የሚጠራው ሰው 57 ቁጥር እግዚአብሔር እድል ፈንታዬ ነው ቃልህን ለመታዘዝ ቆርጫለሁ ይላል እግዚአብሔር እድል ፈንታው እንደሆነ ይናገራል አሁንም ይሄ መዝሙረኛ በብሉይ ኪዳን ዘመን የኖረ ሰው እንደመሆኑ የብሉይ ኪዳኑን የእስራኤልን ታሪክ የሚያውቅ ይመስላል ለአስራ ሁለቱ ነገዶች ድርሻ ድርሻቸው ርስታቸው ተከፋፍሎ እንደተሰጣቸው የእግዚአብሔር ቃል ይነግረናል ርስት ፖርሽን ይለዋል የእንግሊዝኛው ፖርሽን እድል ፈንታ ርስት ነበራቸው እነኛ አስራ ሁለቱ ነገዶች ምናልባት የለዊ ነገድ ርስቱ የእግዚአብሔር ስለሆነ ከነሱ ውጪ ግን እያንዳንዳቸው የራሳቸው የሆነ ርስት ነበራቸው በዚህ ክፍል ግን መዝሙረኛው ሲናገር ያ ተመትሮ ተለክቶ የተሰጣቸው መሬት ሳይሆን ርስቴ ራሱ ራሱ እግዚአብሔር ነው ሲል፣ ታዩታላችሁ። ራሱ እግዚአብሔር እድል ፈንታዬ ነው፣ ርስቴ ነው፣ ድርሻዬ ነው፣ ክፍሌ ነው ሲል፣ ታዩታላችሁ። ራሱን እግዚአብሔርን ምን አስታወሰኝ መሰላችሁ! ሉቃስ 15 የጠፋው ልጅ ታሪክ ትዝ ይላችኋል! እሱ ውስጥ አባትየው ስለ ጠፋው ልጅ ለታላቁ ሲመልስ የተናገረው ነገር ትዝ አለኝ። እንደዚህ ያለው ለታላቁ አባቱም እንዲህ ያለው ልጄ ሆይ አንተ ሁልጊዜ ከኔ ጋር ነህ፣ የኔ የሆነው ሁሉ ያንተ ነው። ይሄንን አስታወሰኝ። ይሄ መዝሙረኛ ያ ታላቁ ልጅ በታናሹ ልጅ መጥፋት ርስቱን ወስዶ ስለጠፋ ተመልሶ ሲመጣ አኩርፎ ነበር። አባቱ ግን በፍቅር እንደገና ተቀብሎ ይህንን ሲናገር ትሰማላችሁ። የኔ የሆነ ሁሉ ያንተ ነው። እግዚአብሔር ዛሬም እንደዚህ ነው የሚለን፣ ሆን የኔ የሆነ ሁሉ የናንተ ነው። ለዚህ ነው ይሄ መዝሙረኛ የሆነ ተለክቶ የተፈጠረ የተለካ የተሰጠ ርስት ሳይሆን እሱ ሳይሆን አንተ ራስህ የኔ እድል ፈንታ ነ አንተ ራስህ የኔ ርስት ነ የኔ ድርሻ ነ ስለዚህ እኔም መልእክቴን አስተላልፋለሁ። ልክ እንደዚህ መዝሙረኛ እድል ፈንታችን እግዚአብሔር ነው። ስለዚህ በቃሉ መሰረት የሚኖር ሰው ማን ነው ለሚለው ጥያቄ እድል ፈንታው ርስቱ፣ ድርሻው እግዚአብሔር ራሱ መሆኑን የሚያውቅ ሰው፣ እሱ ሰው በቃሉ መሰረት የሚኖር ነው። ሁለተኛ፣ ከሃምሳ ስምንት ቁጥር ያየሁት በቃሉ መሰረት የሚኖር ሰው ማን ነው? ሁልጊዜ ፊቱን የሚፈልግ በፍጹም ልቤ ፈለግኩ፣ በፍጹም ልቤ ፊትህን ፈለግኩ፣ እንደ ቃልህ ቸርነትን አሳየኝ ይላል። ስለዚህ ሁልጊዜ ፊቱን የሚፈልግ ይሄ ሰው በቃሉ መሰረት የሚኖር ነው። ቢሆንም ባይሆንም ቢመችም ባይመችም በማንኛውም አይነት ሁኔታ የሚፈለገው እግዚአብሔር ነው። ፊቱን መፈለግ ይሁንልን፣ ወደሱ መቅረብ ይሁንልን፣ ከሱ ጋር መሆን፣ ከሱ ጋር ጊዜ ማጥፋት በሌላ ቋንቋ በጸሎት ሁል ጊዜ ፊቱን መፈለግ ይሁንልን። ሶስተኛው በቃሉ መሰረት የሚኖር ሰው ከ59 እስከ 60 ባለው ቁጥር ውስጥ ያየሁት ምንድነው? ራሱን የሚፈትሽ አስተዋይ፣ ጠንቃቃ ሰው ነው ምን ይላል 59 ቁጥር መንገዴን ቃኘሁ አካሄዴንም ወደ ምስክርነት አቀናሁ ይላል ስለዚህ መንገዱን የሚቃኝ የሚፈትሽ ሁል ጊዜ ራሱን የሚመረምር ሰው ነው በቃሉ መሰረት የሚኖር ሰው ስለዚህ ይሁንልን እላለሁ። በቃሉ መሰረት የሚኖር ሰው አራተኛ፣ ከ61 ቁጥር የተመለከትኩት ምንድን ነው? ፈተና ሲገጥመው ቃሉን የማይረሳ ነው። የክፎች ገመድ ተተበተበብኝ፣ እኔ ግን ህግህን አረሳም ይላል። ስለዚህ በማንኛውም አይነት ሁኔታ ውስጥ ሲሆን ቶሎ ህጉን የሚያስታውስ የክፎች ምክር የክፎች ገመድ እንኳን ሊተበትበው ትራፕ ሊያረገው ሲመጣ እንኳን ቶሎ ቶሎ ብሎ ወደ ቃሉ የመመለስ ዝንባሌ አለው። ይሄ መዝሙረኛ ይሄን መንፈስ ይስጠን ለኛም። በቃሉ መሰረት የሚኖር ሰው ማን ነው? አምስተኛ የተመለከትኩት ከ62 ቁጥር ላይ ጌታን ሊያመሰግን ማልጆ የሚነሳ የምስጋና ህይወት ይበዛለት የማጉረምረም ቋንቋ ከልቡና ከአእምሮ የተወገደለት አሜን፣ ይወገድልን። በምስጋና መንፈስ ይሙላን ጌታ። በቃሉ መሰረት የሚኖር ሰው ማን ነው? ስድስተኛው እና የመጨረሻው በቃሉ መሰረት የሚኖር ሰው ከማን እንደሚጎዳኝ የሚያውቅ ሰው 63 እና 64 ቁጥር ይሄን አይቻለው። ቃሉን ለሚኖሩ የቅርብ ጓደኛ ሰርክሉን የሚያውቅ ሰው ነው ይሄ መዝሙረኛ። ማን ከማን ጋ እንደሚጎዳኝ ከማን ጋ እንደሚቀርብ የሚያውቅ ሰው። እኔ ለሚፈሩ ሁሉ ስርዓትንም ለሚጠብቁ ባልንጀራ ነኝ ይላል። ስለዚህ በቃሉ መሰረት የሚኖር ሰው ሰርክሉ ሁሉ ውስን በጥንቃቄ ተሞላ፣ ማንን ጓደኛ እንደሚያደርግ የሚያውቅ የዚህ መዝሙረኛ ፕሪንስፕል የኔ ጓደኛ እግዚአብሔርን የሚፈራ ሲል ታዩታላችሁ። የኔ ጓደኛ የእኔ ጓደኛማ የእግዚአብሔርን ስርዓት የሚጠብቅ። እግዚአብሔር ይርዳን፣ በእውነት በእንዲህ አይነት መንፈስ እንድንመላለስ ጌታ በመንፈሱ ይርዳን። ይህንን ስምንቱን ቁጥር አሁን የዘረዘርኩላችሁን እንደዚህ በሚል ግጥም አጠቃልላለሁ። በቃሉ መሰረት የሚኖር ሰው ማን ነው? ጌታውን ፈንታዬ ብሎ የሚጠራ አምላኩን ርስቴ ነህ ብሎ የሚጠራ ሁል ጊዜ ፊቱን የሚፈልግ የሚተጋ ራሱን የሚፈትሽ አስተዋይ፣ ጠንቃቃ መንገዱን በቃሉ መሰረት ያቀና ፈተና ሲገጥመው ቃሉን የማይረሳ ሁሌም ሊያመሰግን ማልዶ የሚነሳ ጌታን ለሚፈሩ የልብ ጓደኛ ቃሉን ለሚኖሩ የቅርብ ባልንጀራ ይሄ ነው በቃሉ የሚኖር እውነተኛ። እኛንም ይቃኘን ልክ እንዲህ አድርጎ ያብጀን በርሱ እጅ እንደገና ቀርጾ ጌታችን ሊመጣ በደጅ ነውና፣ ማራናታ እንበል። ጌታ ሆይ ቶሎና! አሜን። ጌታ ሆይ ቶሎና! ማራናታ! ጌታ ሆይ ቶሎና!